በሰሞነኛው አገዛዙ በጎጃም ሕዝብ ላይ ዘመቻ ማዕበል ብሎ ከጀመረበት ቀን ጀምሮ በዚህ በሶስት ቀን ውስጥ የተገኙ የፋኖ ድሎች። አማራን ለማጥፋት ህልሙን እውን ለማድረግ በርካታ ኮሮችንና ክፍለ ጦሮችን ወደ ጎጃም በማስገባት ባለ በሌላ አቅሙ ማጥቃት ቢከፍትም ይህንን የአረመኔ እቅድ በመልሶ ማጥቃት ቀልብሰነዋል። አንደኛ፣ በዚህ ባለፉት ሶስት ቀናት ብቻ በሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በርካታ የቡድን መሳሪያ ሲማረግ ክላሽ እንደ ማገዶ እንጨት ተለቅመዋል። ሁለተኛ፣ በመብረቁ ተፈራ ብርጌድ ተጋድሎ በአስትሪዮ በአራጢ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ሲደርስበት የሸጋው ሞጣ ሆስፒታል በሞትና በቁስለኛ ተለቅልቋል። በዛሬ ዕለትም በፈንጅ በተደረገ ጥቃት ከአስር በላይ የአረመኔው አባላት ተደምስሰዋል። ሶስተኛ በአምስተኛ መንገሻ አክተም ክፍለ ጦር የጀግናው ገረመ ወንዳወቅ ብርጌድ ጠጠር ማርያም፣ ገበዝ ማርያም የገባውን አረመኔ ዘራፊና ጨፍጫፊ ኃይል በከበባ በማጥቃት ቅልጥሙን የሰበረው ሲሆን ከሞትና ከመቁሳል የተረፈው እያነከሰ ፍኖተ ሰላም ገብቷል። ጠዋት የጀመረው ውጊያ አሁንም ገነት አቦ ላይ ቀጥሏል። አራተኛ በስድስተኛ ቀኝ ጌታ የፍኖዊ ንጉሴ ክፍለ ጦር የበላይ ዘለቀ ብርጌድ ና ክበር ተመስገን ብርጌድ በጋራ በመሆን ባደረጉት የከበባ ጥቃት 26 ክላሽን ኮፍ የማረኩ ሲሆን የአረመኔው ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ አድርሰዋል። አምስተኛ ስናን አባጃሜ ንጉሥ ተክለ ሃይማኖት እና በጅበላ ሞተራ ብርጌዶች በደብረ ማርቆስና አካባቢው የነበረውን ጠላት አክርካሪ የሰበር ኦፕሬሽን በመስራት የአረመኔውን እቅድ መቶ ፐርሰንት አክሽፈውታል። ስድስተኛ በዘጠነኛ የሳሙኤል አወቀ ክፍለ ጦር አረንዛው ጎንጃ ብርጌድና ሶማ ብርጌዶች በፈለገ ብርሃን በአርብ ገበያ በጠያ የነበረውን ጠላት ድባቅ በመምታት የተሸከመውን ጅሽቃና የክላሽን ኮፍ ጥይት ተቀብለውታል። በስምንተኛ ክፍለ ጦር የአርብ ኮስተር ብርጌድ ከዘጠነኛ በስምንተኛ ክፍለ ጦር የአባ ኮስተር ብርጌድ ከዘጠነኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ ጋር በመጣመር በጠልማ እና በደብረ ወርቅ ከተማ የነበረውን ጠላት ላይ መብረቃዊ ጥቃት ፈጽመውበታል። ሰባተኛ በአንደኛ ክፍለ ጦር የባህር ዳር ብርጌድ ዘንዘልማ ሰፍሮ የነበረውን አረመኔ በመምታት ዘንዘልማን መቆጣጠር ተችሏል። በተጨማሪም የኮሎኔል ታደሰ ሙሉነ ብርጌድ ሳንጃ ላይ ባደረገው ጥቃት የጠላትን ቅስም የሰበረ ኦፕሬሽን ሰርተዋል። ስምንተኛ በሶስተኛ ጎጃም አገው ምድር ክፍለ ጦር የግዮን ብርጌድ ሰከላ ከተማን ጨምሮ አምስት ቦታዎች ላይ ጠላትን በማጥቃት አረመኔ ሞትና ቁስለኛ ያደረገ ሲሆን አረመኔው በግፍ አስሯቸው የነበሩ ሁለት መቶ አምሳ አስሮኞችን አስፈትቷል። በዛሬ ዕለት በቋሪት ገነት አቦ በደባይ ጥላት ግን ቁይ በጃዊ በደጋዳ ሞት ልጃንጉስና ጫት ዋርክ አካባቢዎች አረመኔው እየተረፈረፈ ነው።